ድምፃዊቷ ትሬሲ ቻፓን ትባላለች። ለኢትዮ ፎረም ቤተሰቦች የጋበዘችው ደግሞ ኢንጂነር መቅደስ ነች። ኢንጂነሯ የመንግሥት ሠራተኛ ነች። ኑሮዋም ሥራዋም አዲስ አበባ የሆነችው መቅደስ ሰሞኑን ጦርነት ይብቃ ሰላም ይምጣ የሚለው ሕዝባዊ የሚዲያ ዘመቻ መዘጋጀቱን ስትሰማ ለጣቢያችን በላከችው አስገራሚ ትዝብት ላይ ይህንን የትሬሲን ዘፈን እንድንጋብዝላት ጠይቃናለች። ይህንን በአይን እማኝነት የተጻፈውን ኢትዮ ፎረም ከሙዚቃ ጋር አዋህዶ አዘጋጅቶታል። ጸሐፊዋ ሙዚቃውን የጋበዘችበትን የሚደንቅ ምክንያትም ታስቀምጣለች። ይህም ከትዝብቷ ይመነጫል። በቀጥታ ወደ ኢንጂነር መቅደስ ጽሑፍ እንለፍ። ጦርነት፣ የተሳሳቱ ፖሊሲዎችና ድህነት የማይነጣጠሉ የልብ ወዳጆች ናቸው። ይህንን አንድ የሃይስኩል መምህራችን የነገረን የማይረሳ ቃል ነው። ያ ቃል ያለ ምክንያት አእምሮዬ ውስጥ አልቀረም። ለአንድ የማኅበራዊ ሳይንስ ተማሪ ጦርነትና ፖለቲካ የትምህርት ክፍል ቋንቋዎች አይደሉም። ይህንን ድህነትና ጦርነትን የተመለከተው የመምህሬ ንግግር አእምሮዬ ውስጥ ተጽፎ የኖረው በተግባር እንዳየው ፈልጎ ነበር ማለት ነው። ኢትዮጵያ ባለፉት ሰባት የነውጥ ዓመታት እርስ በርስ ተዋግታ ከድህነት በስተቀር ምን አተረፈች? ጦርነት አድቅቆናል፣ አደህይቶናል። በየቤቱ ሞልቶ የተረፈው ድህነትና ረሃብ አደባባይ ወጥቷል። በከተማችን ድህነትና ረሃብ በየአውራ ጎዳናው፣ በየቤተ እምነቱ፣ በየጥጋጥጉ እርቃኑን ይታያል። ከምኖርበት አቃቂ ወደምሰራበትና አራት ኪሎ አካባቢ ወደሚገኝ አንድ የፌዴራል መንግሥት መስሪያ ቤት ስመጣም ሆነ ወደ ቤቴ ስመለስ የማልታዘበው የድህነት ጉድ የለም። ድህነትና ረሃቡ ወደ አደባባይ መውጣት ሲጀምር በነባሮቹ ምንዱባን ላይ በቅርቡ መስኩን የተቀላቀሉ አዛውንት እናቶች ተጨምረው መለመን ጀምረዋል። ቁጥራቸው ከሴቶቹ አነስ ቢልም አልፎ አልፎም የሚለምኑ አዛውንት ወንዶች ያጋጥሙኛል። የወንዶቹ አለባበስና የልመና ስልታቸው የከፋውን የድህነት ሕይወት በቅርብ እንደተቀላቀሉ ያሳብቃል። ተቸግረው ጎዳና የወጡት እናቶችና አባቶች ልብሳቸው ንጹሕና ያልተቀዳደደ አለማመናቸው ደግሞ እፍረትም የተቀላቀለበት ነው። በተደጋጋሚ እባክሽ ለልጆች የሚሆን አንድ ዳቦ ግዢልኝ ብለው የጠየቁኝ እናቶች አጋጥመውኛል። የተመካከሩበት ይመስል ሁሉም ልመናቸው አንዲት እናት በልጇ ስም ከተለመነች ያላትን መለገሱ አይቀርም የሚል ምክንያት ያስደግፉበታል። አካባቢያቸውን ግራቀኝ ከተመለከቱ በኋላ ድንገት ጠጋ ብለው ቅዝዝ ባለ ድምፅ የቤት ኪራይ የምከፍለው ስላጣሁ ቤተሰቤም ጎዳና ላይ ሊጣልብኝ ስለሆነ እባክሽ የምትችይውን እርጂኝ ያሉኝ ጥሩ ኑሮ እንደነበራቸው ሁኔታቸው የሚመሰክርላቸው ወቅታዊ ለማኞችም ከአንዴም ሁለቴ አጋጥመው ያውቃሉ። ጎላ ብሎ የማይሰማው ድምፃቸው በቅርብ የገቡበትን የልመና ሕይወት ገና እንዳልተላመዱት ቢያሳብቅም ሁለመናቸው ደግሞ አንጀት ይበላል። አንጀቴ የሚንሰፈሰፈው ሴት በመሆኔ ወይም መግበኔ የሚል ስሜት ስለፈጠረብኝ ሆን አይሁን ግን አላውቅም። ለልመና የወጡትን እናቶችና አባቶች ባየው ቁጥር ዐይኖቼ እምባይቋጥራሉ በአገሬም አዝናለሁ። ችግሩ የመሪዎች መሆኑን እያወቅኩም፣ ገንዘቧን ላልባሌ ጦርነት የምታውለውን አገሬን እረግማታለሁ። ካሳለፍነው ዓመት ክረምት ጀምሮ በተለይ በከተማችን የአደባባይ ድህነት ትልቅ እድገት ተመዘገበበት። መንግሥት የምንዛሬ ተመን ማስተካከያ ካደረገ በኋላ ምግብን ጨምሮ የሁሉም አይነት ሸቀጥ ዋጋ በማራቱን ፍጥነት ወደማንደርስበት ከፍታ አሻቀበ። በየቤቱ የሚላስ የሚቀመስ መጥፋት ጀመረ። እኔና መሰል ሙያ ያለን መሐንዲሶች ለወትሮው የተሻለ ክፍያ የምናገኝ ነበርን። አሁን ግን እኔው ራሴ የኑሮ ውድነቱን መቋቋም አቅቶኛል። የሥራ ባልደረቦችም እንደኔው ምኑን ከምን አያይዘው ይህንን ክፉ ቀን እንደሚያሳልፉ ሲቸገሩ ተመለከትኩ። ከቤት በባዶ ሆድ ወጥቶ ቁርስ የበላ መስሎ ምሳን በኩራቱ ሸፍኖ የሚያልፈው የመንግሥት ሠራተኛ በተለይ ከባለፈው ዓመት ወዲህ ሕይወቱ ተመሰቃቀለ። አንዳንዱም የልመናውን ጎራ በግላጭ ተቀላቀለ። ሰርቶ ቤተሰቡን መደጎም ቢያቅተው በትርፍ ሰዓቱ ለምኖ ልጆቹን ማብላቱን መተዳደሪያው አደረገ። በልቶ ማደር ቅንጦት በሆነባት አገር እንኳን አዲስ ልብስ ሊገዛ በላዩ ላይ የሚነትበውንና በከሳ ቁጥር ከልኩ የሚሰፋውን ኮት ደርቦ የሚለምነው የመንግሥት ሠራተኛም በዛ። በየቀኑ ልብ ሰባሪ ልመና እየታዘብኩ ከከረምኩ በኋላ በዚያው ሰሞን ደግሞ በመንገድ እያለፍኩ በቅርብ የማውቀውና በአንድ መሥሪያ ቤት ውስጥ የመምሪያ ኃላፊ የሆነ ሰው በነተበ ልብስ ለልመና አደባባይ ወጥቶ አየሁት። መጀመሪያ የተሳሳትኩ መስሎኝ ነበር። ዓይኔን በሁለት እጆች ጠራርጌ እንደገና ዞሬ አየሁት። አልተሳሳትኩም፣ የመምሪ ኃላፊው ነው። ኦ አምላኬ! ብዬ አፌን በሁለት እጆች ሸፍኜ መሃል መንገድ ላይ ቆሜ ቀረው። ከድንጋጤ ባንኜ ወደፊት ስራመድ በድኔን ነበርኩ። ኦ አምላኬ ከቶ ማን ይሆን ይህን ክፉ ቀን ማለፍ የሚችለው እያልኩ ለዚህ ሁሉ ውርደት የዳረገንን ምክንያት ማውጣት ማውረድም ጀመርኩ። ልመናና ድህነት በወጣሁ በገባው ቁጥር እየታዘብኩ በለማኙ ብዛት ግራ ተጋብቼ ብዙ ጥያቄዎች ማንሳትም ቀጠልኩ። ነገር ዓለሙ ግራ ቢገባኝ የምጠላውን ማኅበራዊ ሚዲያ መጎርጎርም አበዛሁ። በኢትዮጵያ ከድህነት ወለል በታች የሚኖሩ ወገኖች ቁጥር ሰባ ሁለት በመቶ መድረሱን የዓለም ሚዲያዎች ሲዘግቡ ከተመለከትኩ በኋላ የመሐንዲስነት ወሽመጥ የተቆረጠ እንደ አብዛኛው ኢትዮጵያዊ የመሐንዲሷ መቅደስ አዲሱ መክሊት ፖለቲከኛነት ሆነ መሰል የማላነሳ የማልጥለው ጥያቄ የሌላት ሰው ሆኜ አረፍኩት። ይኸው በየቀኑ መሻሻል ጀምሮ የነበረው ሕይወታችን እንዲህ ዝብርቅርቁ የወጣው በምን ምክንያት ነው የሚለው ጥያቄ ናላይን ያዞረዋል አንጻራዊን የኑሮ መረጋጋትና የገቢ መጠን ለምን አጣ ነው። እንዲህ ላለ ድህነትና ኢኮኖሚያዊ ትርምስ መዳረጋችንስ ለምን ነው የሚል ጥያቄ አእምሮዬን ያስጨንቅ ያዘ። የረሃብ መቅሰፍት ከገጠርም እየጠፋ ነው ሲባልባት በነበረችው ኢትዮጵያ ረሃብ ጓዙን ጠቅልሎ አዲስ አበባም ጭምር ሊገባ የቻለው እንዴትና በማን መሪነት ነው? መፍትሄውስ ምን ሊሆን ይችላል? በማለትም አስባለሁ። የዚህ ሁሉ ምክንያቱ ጦርነት ነው የሚለው ቀዳሚ ምላሽ የሥራ ባልደረቦችም የጎረቤቶችም የቤተሰቦችም የጋራ ስምምነት ነው። በገጠር ያለው ህዝብ ጦርነት አባሮት ከተማ ገብቷል። የከተማ ኗሪው በሰራቂና በለማኝ ተወሯል። ምርትና ግብይት ቆሟል። ይህ ሁሉ የሆነው በልቶ በሚያባላን ጦርነት ምክንያት ነው። መንግስት ሰራተኛው ለልመና የወጣው በጦርነት ምክንያት ነው። የገጠሩ ሰው ወደ ከተማ የተሰደደ ለተሻለ ኑሮ ፍለጋ ሳይሆን ከተሻለ ኑሮው ድሮንና፣ መድፍ ስናይፐርና ወታደር አፈናቅለውት ነው። ይህ አልበቃ ብሎን በባህር በር ምክንያት ከኤርትራ ጋር ሌላ ጦርነት እንደተደገሰልን አለቆቻችን ሰብስበው ይነግሩናል። ሚዲያዎቹም ይህንኑ እንደ ዓለም ዋንጫ ፍጻሜ ተጠባቂ ጨዋታ አድርገው ሊሰብኩን እየሞከሩ ናቸው። የዚህ ሁሉ ጉስቁልናችን መነሻና ምንጭ ጦርነት ነው። ጦርነት አውዳሚ ነው የሚለውን የሃይስኩል ትምህርቴ ላይ በታሪክ ትምህርቶቻችን ሲሰጠን ትዝ ይለኛል። በሩቅና በታሪክ የምናውቃቸውን ገደልና፣ ደመሰሰ፣ ተቆጣጠረና ማረከ የሚሉ ጉዳዮች በሰበር ዜና በእኛው አገር ሚዲያዎችና ባለሥልጣናት መስማት ምሳና ቁርስ ከማግኘት የቀለለ ሆኗል። በጦርነት ሀብት አይፈጠርም። በጦርነት ወቅት ማሳዎች እህል አያመርቱም። ይልቁንም አምራቹ ገበሬና ወጣት መሣሪያ ታጥቆ ከምርት ተግባር ይነጠላል። ጦርነት ድህነትን መፍጠሩና ማባባሱ እንደማይቀር በራሳችን ሕይወት የተረጋገጠ ሆኗልና መስካሪ አንፈልግም። ይህንን እውነታ የማይቀበል ወይ ከጦርነቱ አትራፊ የሆነ አሊያም የጦርነቱ ነበልባል የማያቃጥለው ብቻ ነው። ጦርነት የአርሶ አደርን መሬት ከማሳነት ወደ ጦር ሜዳነት የሚቀይር ፣ ሕዝብን የሚያፈናቅል፣ ገበሬን ተፈናቃይ ወይም ሚሊሻ የሚያደርግ፣ ልጅን ሸማቂ ወይም ወታደር እንደሆን የሚያስገድድ፣ ሚስትን ወደ ከተማ የሚያሰድድና ወልዳ ከሳመችበት ዘርታ ከምትቅምበት ቀዬ የሚያባረር ነው። ቤተሰብን የሚገድል ወይም የሚያፈናቅልም ነው። ጦርነት በተለይ በገጠር እጅጉን አስቀያሚ መሆኑን ተፈናቅለው ከመጡ ዘመዶቻችን፣ በእሳት ውስጥ ካሉ ወገኖቻችን የምንሰማው ነው። በከተማ ፋብሪካዎችን አውድሞ ኑሮ ውድነትን ሰማይ ጠቀስ ሲያደርገው በዓይናችን አይተናል። ጦርነት ለተማሪ ከትምህርት ገበታው ብቻ ሳይሆን ከወደፊት ተስፋውም የሚያስቀረው ነገር ነው። ጦርነት ለአንድ የሃይማኖት አባት ለአምልኮ የተሰባሰቡ ምዕመኑን አይኑ እያየ በከባድ መሳሪያ ሲያልቁ ማስተዋል ነው። የእምነት ተቋሙ ሲፈርስ መመልከት ነው። ጦርነት ለአንድ ጋዜጠኛ መርዶ ነጋሪነት ነው። ጦርነት እንደኔ ላሉ መሐንዲሶች የመስክ ሥራ ለመከወን ከከተማ አለመውጣት ብቻ ሳይሆን በኑሮ ውድነት አንጀት አስሮ መዋል ነው። ጦርነት ለአንድ ሙዚቀኛ ሐዘን በበዛበት አገር ዘፈን ለመልቀቅ መሳቀቅ ነው። ጦርነት ለአንድ ወታደር ገድሎ መሞት ነው። በተለይም በወንድም ላይ የሚሳብ ቃታ ህሊና ላለው ሁሉ የሚያምነው፣ በወንድም ተገድሎ በአገር ልጅ ተኩስ ተመቶ መሞት ከሞቶች ሁሉ የከፋ ይመስለኛል። በጦርነት ትርፋማዎቹ የጦርነት ነጋዴዎች ናቸው እንደሚባለው ሁሉ ከዚህ እልቂት ያተረፈው ማን ነው ብለን መጠየቅ እንደ አንድ የተማረና ማሰብ እንደሚገባው ሰው ኃላፊነታችን መሆን አለበት። በእርግጥም ከዚህ ጦርነት መሳሪያ ሻጮችና ደላሎች አትርፈዋል። ባለፉት ስድስት ዓመታት ሚሊዮነርነቱንም አልፈውት ቢሊዮነር የሆኑ ሰዎችን የመመልከታችን ምክንያትም ዋናው ይሄው ይመስለኛል። እንደሚባለው በርካታ ባለሥልጣናትና ጄኔራሎች እንዲሁም ቤተሰቦቻቸው ከውጊያ ሎጂስቲክስ አቅርቦትና ከጦር መሳሪያ ግዢ በሚገኝ ኮሚሽን ሀብታም ሆነዋል። እርስ በርስ በማጋጨትና ሰራዊቱንም በሕዝብ ላይ በማሰማራት ደግሞ እነዚሁ ሹሞች ሥልጣን ላይ እንዲሰነብቱ ምክንያት ሆኗቸዋል። እርግጥ ጦርነት ባይኖር ይህ መንግሥት በሰላም ወቅት የሚነሱ የዳቦ ጥያቄዎችን መመለስ ይችል ነበርን? ስንል የጦርነቱ አትራፊ ማን እንደሆነ በደንብ እንረዳለን። አሁን በአገራችን ሰላም ማስፈን በራሳቸው በጠቅላይ ሚኒስትሩ እጅ ያለ ችሎታ እንደሆነ እሳቸው መሆኑ እኛ የመጠቀ የፖለቲካ እውቀት የሌለን ዜጎች በግልጽ እንረዳለን። መንግስት ከፈለገ ወታደሮቹን ሰብስቦ ካምፕ ውስጥ ሊያስገባቸው አይቸግረውም። ይህንን ከማንም ትዕዛዝ ሳይጠብቅ ሊያደርገው የሚችል ይመስለኛል። መከላከያን ከአገር አስተዳደርና ከየወረዳው ጸጥታ አስከባሪነት ተግባር አውጥቶ ካምፕ ውስጥ ቢያስገባው ከመግደልና ከመሞት ከመጥፋትና ከማጥፋት ይገላግለዋል። መንግሥት መከላከያ ሰራዊቱን ካምፕ ውስጥ በማስገባት ሰላማችንን ከመለሰልን አንዱን የደህንነት መንስኤ በመቅረፍ የሕዝብን ሥቃይ በእጅጉ ለመቀነስ ይቻላል። በእርግጥ መንግሥት ሰራዊቱን ወደ ካምፕ በማስገባቱ ብቻ ጦርነት ይቀራል ብዬ አላስብም። መንግስት ሰራዊቱን ወደ ካምፕ ሲመልሰው ሌላው ወገን እየተዋጋና ቦታ እያስፋፋ የሚቀጥል ከሆነ መንግስት ስጋት ላይ ወድቆ እንደገና ወደ ጦርነት እመለሳለሁ ሊል ይችላል። በዚህ የተነሳ የአንድ ወገን ተኩሱ ማቆም ብቻ ሰላም ያወርዳል ብሎ መጠበቅ የዋህነት ይሆናል። ስለዚህም ሌላውም ወገን በተመሳሳይ ወደ ካምፕ መግባት ይኖርበታል። ይህም በሐቀኛ ድርድር ሊሆን የሚችል ነው። መንግስትና የትግራይ ኃይሎችን በስምምነት ካምፕ ውስጥ እንደገቡትና ጦርነት ለጊዜውም ቢሆን መቋጫ አግኝቶ በክልሉ ሰላም እንደወረደው ሁሉ በአማራና በኦሮሚያ ያሉ ታጣቂዎች ከመንግስት ጋር ተደራድረው ወደ ካምፕ ቢገቡ እልቂቱና ውድመቱ ይቀርልናል። ነገር ግን አማጽያኑ ወደ ካምፕ የሚገቡት እጅ በመስጠትና በምርኮኛነት ወይም ትጥቅ በመፍታት ሊሆን አይችልም። ከነ ትጥቃቸውና ከነ ሙሉ ክብራቸው ከጦርነት ርቀው ራሳቸውን ከማንኛውም ጥቃት ለመከላከል በሚችሉበት ሁኔታና ቦታ ብቻ መሆን አለበት። ይህ ሲሆን በሁሉም ወገን በተገባ ተኩስ የማቆም ስምምነት ሰላማችን መመለስ ይጀምራል። መንግስትም ተረጋግቶ የምርጫ ዘመኑን ሊያጠናቅቅ፣ ታጣቂ ኃይሎችም በቀጣዩ ምርጫ በሰላማዊ ድርድር ሊሳተፉና ህዝቡ ከመረጣቸው የማስተዳደር ስልጣኑ ሊረከቡ ይችላሉ። የታጠቁ ኃይሎች በሙሉ ወደ ካምፕ ሲገቡ፣ ህዝቡ ደግሞ የራሱን ጸጥታና ሰላም የማስከበር ኃላፊነት እንዲወስድ ሊደረግ ይችላል። ይህ ከጓደኞች ጋር ተመካክሬ ሚዲያዎችን ስሰማ የፖለቲካ ሰዎችንም ሳነጋግርና ሳዳምጥ መፍትሄ ቢሆን ብዬ የመጣለኝና ያቀረብኩት ሐሳብ ነው። ጦርነቱ አልቆመም። ስድስት ክረምትና በጋ እኛው ሞትን፣ እኛው ገደልን፣ የራሳችንን አወደምን። እናም ድህነት ስር ሰደደ፣ አድማሱን አሰፋ። ምኑን ከምኑ አድርገው ልጆቻቸውን ሆድ መሸንገል ያቃታቸው ወላጆችና በወላጆቻቸው ሥቃይ የተከፉና በመጪው ጊዜ ጭምር ተስፋ የቆረጡ ወጣቶች በተትረፈረፉባት አገራችን ሕዝብ ለአመፅ እንዲነሳ የሚያደርጉት በጣም የበዙ ችግሮች ሞልተው ፈሰዋል። በሞትና ሕይወት መካከል ያለው ልዩነት ደብዛው የጠፋባቸው ዜጎች በፍርሃት ተሸብበው ለዝንተ ዓለም ሊኖሩ እንደማይችሉ ለገቡት የአገልጋይነት ቃል ኪዳን በመታመን ለረዥም ጊዜ ችግራቸውን ተቋቁሞ የከረሙት የሕክምና ባለሙያዎች ከፍርሃት ቆፈን ተላቀው ሥራ በማቆማቸው አሳይተዋል። ሐኪሞቻችን ይህንን በማድረጋቸው ከጥቂት ባለሥልጣናትና ጫብጫቢዎቻቸው በስተቀር የመላውን ሕዝብ ድጋፍና የመንግሥት ሠራተኞችን ክብር ተጎናጽፏል። ይህም በሌሎቻችን ዘንድ ከፍተኛ መነቃቃትን ፈጥሯል። በፍርሃት ቆፈን ተተብትበው የነበሩ አንደበቶች መፈታት ጀምረዋል። በየመንገዱ በየካፌውና በየሬስቶራንቱ የደስተኝነት ስሜት የራቃቸው ፊታቸው ሳይፈታ ነግቶ የመሸባቸው ሰዎች በብዛት ይታያሉ። ለጸሎት ሄዶ ወደ የቤተ እምነቱ ሄዶ አምላኩን ሲራገምና ከፈጣሪው ጋር ሲሞግት የሚውለው መብዛቱ፣ ፊቱ እንደተቋጠረ ውሎ እንደተጨፈገገ ወደ ቤቱ ሲመለስ በስርዓቱ ላይ ያለውን ቁጣ በሚስቱና በልጆቹ ላይ የሚያወርደው አባወራ፣ ሁኔታው አስፈሪና ወደ መጨካከል ሊያመራ አስራ አንደኛው ሰዓት ላይ መድረሱን ይጠቁማል። የማይተዋወቁ ሰዎች አንድ ላይ ሲገናኙ ስለ ጋራ ችግራቸው፣ ስለተወደደባቸው ኑሮ፣ ስለ ሞቱባቸው ወገኖቻቸው፣ ስለሚያልፉበት መከራ መነጋገርን አይፈሩም። በትራንስፖርት ውስጥ በእምነት ተቋማት፣ በዕድር፣ በካፍቴሪያዎች ወዘተ ንግግሩ ሁሉ ምሬት ነው። መንግሥት የሚያሰማራቸው ጆሮ ጠቢዎች ሁሉ አይፈሩም። በየሄድኩባቸው ቦታዎች ሁሉ በቁጣ ድምፅ የሚሆን በሹክሹክታ የሚያወሩት ስለ መከፋታቸውና መውጫ መንገድ ስለ ማጣታቸው ሆኗል። ነገር ዓለሙ ሁሉ የምወዳት አቀንቃኝ ትሬሳ ቻፓን ቶኪንግ አባውት ኤ ሪቮሉሽን በሚለው ዘፈኗ ሰዎች ሁሉ በሹክሹክታ ስለ አብዮት እያወሩ ነው ያለችውን ይመስላል። ትሬሲ በእርዳታ መስጫ ማዕከላት በየጥጋ ጥጉ የሚወራው ሁሉ ስለ አብዮት ነው። በመጨረሻም ነገር ዓለሙ ሁሉ ይገለባበጥና የምድር ጎስቋሎች ተነስተው የተነጠቁትን ሁሉ የራሳቸው የሆነውን ሁሉ ያስመልሳሉ ትላለች። እውነት እውነት እላችኋለሁ። የአገራችን ጎስቋሎችም የምድሪቱን አሜኬላዎች ለመጥረግ እየተንሾካሾኩ ነው። በየጥጋ ጥጉ ተንሾካሽኮው በመግባባት የሰላማዊ መንገድን ኃያልነት ላመለከቱትና በድፍረታቸው ከፍርሃት ቆፈን ላላቀቁን ለጤና ባለሙያዎቻችን ክብር ይሆንና እኛም ለመብታችን የምንነሳበት ቀን ሩቅ አይሆንም። ትሬሲ ቻፕማንስ ብቻ ሳትሆን የአገራችን ሰውም እንዲህ ጨሰን ጨሰን የነደድን እንደሆን የአመዱ መድፊያ ስፍራው ወዴት ይሆን የሚልበት ምክንያት ሌላ አይደለም ሁሉም ነገር ጨልሞበት ግድግዳ ላይ አስጠግተው በሚረሽኑት ሰዎች ክፋት የተነሳ መውጫ መንገዱ ላይ የጠበበው ቀን ግድግዳውን ጥሶ ከመሄድ የሚያግደው ምድራዊ ኃይል እንደማይኖር ሲያስጠነቅቅ ነው። ያኔ በጥይት አረርና በድሮን ብዛት በመመካት ህዝብን የሚያቆም ጉልበት አይኖርም። ሁሉንም ክፋት በአገሪቱና በሁሉም ህዝቦቿ ላይ የፈጸመው መንግሥትና ባለሥልጣናቱ የመጨረሻዎቹ ሐሙሶች ላይ ያሉ ይመስላሉ። በክፋት ተወልዶ በክፋት ያደገው መንግሥት ከሰባት የክፋት ዓመታት በኋላ የመጨረሻ ገደቡ ላይም የደረሰ ይመስላል። ገንዘቡም ወታደራዊ አቅሙም ፖለቲካዊ ድጋፉም ነጥፏል። ድሮውንም ገደብ የሌለው ምድራዊ ሥልጣንና ችሎታ አልነበረም። የለምም ከደቤለሽ ሥልጣንም ሆነ ችሎታ ያለው በአንድ ፈጣሪ እጅ ብቻ ነው። የፈረኦንም ይሁን የቄሳር የካሊጉላም ሆነ የጀንጂስካን የአብይም ሆነ የኤልሲሲ ሥልጣን ምድራዊና በራሳቸው ክፋት ልክ የሚያጥር እንደሆነ ልብ ሊባል ይገባል። የእኔ ፍላጎትና ምኞት መንግሥት የመጀመሪያውን የሰላም አማራጭ ወስዶ ከተፋላሚ ወገኖች ጋር ሐቀኛ ድርድርም አድርጎ ሰላማችንን እንዲያሰፍን ለፈረማቸው የሰላም ውሎችን ቁርጠኛ እንደሆነና ሌላ ጦርነት እንዳያመጣብን ነው። ሕዝብ በሹክሹክታ ስለ አብዮት አውርቶ በቁጣ የተነሣ ቀን በበርካታ ዙር ግንብ የታጠረው ቤተ መንግሥት አይከላከለውም። ቀን ከሌሊት የሚለብሱት የጥይት መከላከያ ጥሩር ማንንም ከመቀላት አይከላከልም። ታማኝ የሚባለው ቅልብ ሪፐብሊካን ጋርድም የሕዝብ ልጅ ነኝ ብሎ ከተገፉት ጋር መቆሙን ማንም አያስቀረውም። ያኔ የሀገር መከላከያ ሠራዊት አባላትም ከእውነተኛ ጥያቄያቸው ጎን ይሰለፋሉ። ራበኝ። ኑሮ ከአቅሜ በላይ ሆነ፣ ቅጥ አጣ። ፖሊሲና ጦርነት በማስፋፋት ሰላም የነሳኝን ለረሃብም የዳረገኝን መንግስት መቃወም ይገባኛል። በወገኔ ላይ ጥይታ አልተኩስም፣ ብታገል የማጣው የለም ብሎ ከተነሳው ህዝብ ጎን ይሰለፋል። ከአንጀት ጠብ የማይል ደረቅ ራሽን እየተሰጣቸው ልብስ መቀየር፣ ጫማ ማውለቅ፣ አካላትን መታጠብ እርም የሆነባቸው ሲቆስሉ የረባ ሕክምና፣ ሲሞቱም ወግ ያለው ቀብር የማያገኙት ወታደሮች የሲኦል ኑሮ የሚያበቃው ሰላም ሲኖራቸው ብቻ ነው። እናም ሰላማችን መልሱልን ብሎ በተነሳ ህዝብ ላይ ቃታ የሚስቡበት ዘመን ሊያበቃ ይችላል። የወር ደሞዛቸው ራሳቸውንና ቤተሰቦቻቸውን ለመቀለብ የሚያስችላቸው፣ የቤት ኪራይ መክፈል የተሳናቸው ዩኒፎርም ለብሰው ለመለመን ባይደፍሩም ከሀብታም እጅ ሲለምኑ የሚውሉት የፖሊስ አባላት የተራብነው ሰላም ስለጠፋ ነውና ሰላማችንን መልሱልን፣ አለበለዚያም ከቅጥ የለሹ ፖሊሲያችሁና ከጦርነት ድግሳችሁ ጋር አብራችሁ ጥፉ የሚልን የህዝብ ድምፅ ለማፈን ይሰማራሉ ተብሎ አይታሰብም። እናም ክቡራን የመንግሥታችን መሪዎች ጊዜው እየመሸ ነው። ሙሉ በሙሉ ከመጨለሙ በፊት የመፍትሔው አካል ለመሆን በፍጥነት መንቀሳቀስ ያለባችሁ ይመስለኛል። ትሬሲ ቻፕማን በጊታሯ እንዴት ትላለች? ሰዎች ስለ አብዮት እያወሩ ነው በሹክሹክታ ቶኪንግ አባውት ሪቮሉሽን። በእርሷ ሙዚቃ ልሰናበታችሁ።